አው ምናላቸው እጅግ በጣም ያሳዝናል ያለው ሁኔታ በአጠቃላይ በዩኒቨርስቲዎቹ ድሬዳዋ ብቻ ሳይሆን በሁሉም ዩኒቨርሲቲዎች ያሉት ችግሮች ያው በግላጭ እየወጡ ነው ሌላም ዜና ያለን ይመስለኛል ከባህር ዳር ጋ ወይም ከአማራ ክልል ጋር ተያይዞ እና በየዩኒቨርሲቲ ያለው ነገር በተደጋጋሚ እንዳነሳ ነው በጣም አስደንጋጭ ነገሮች ነው ያሉት ዛሬ የተሰማው ዜና ደግሞ የበለጠ የሚያሳዝን ነው። አዲስ ስታንዳርድ ለኦህዴድ ቅርብ የሆነው የሚዲያ ቅድም ያልከውን ዘገባ ሰርቷል። አንድ ወጣት ከፎቅ ተወርውሮ እንደ ሞተ የሚያሳይ ዜና ነው በአዲስ ስታንዳርድ የወጣው። የድሬዳ ዩኒቨርሲቲ የሐዘን መግለጫም አውጥቷል። ከእንደገና ከእሱም ቀጥሎ ለተማሪዎች በሙሉ ማስጠንቀቂያ የላከበት ሁኔታ ነው ያለው። እንግዲህ በሀዘን መግለጫው የድሬዳ ዩኒቨርሲቲ ምንድን ነው ያለው? በዩኒቨርስቲችን ዛሬ ታህሳስ 18 2012 ዓ.ም ከቀኑ 6 ሰዓት አካባቢ የባንኪንግና ፋይናንስ ትምህርት ክፍል የሶስተኛ ዓመት ተማሪ ይሁን አለማየው ከዚህ ዓለም በሞት ተለይቷል። ዩኒቨርሲቲው የተሰማውን ጥልቅ ሀዘን እየገለጸ ለቤተሰቦቹ ለወዳጆቹና ና ለዘመዶቹ ለዩኒቨርስቲው ማህበረሰብ መጽናናትን ይመኛል የሚል ከዩኒቨርሲቲው የተሰጠ የያዘም መግለጫ አለ። በማስከተል ደግሞ ለተማሪዎች በሙሉ የተሰጠ ማሳሰቢያ አለ። ምናልባት ማሳሰቢያ ትምህርት እንደተዘጋ ላልተወሰነ ጊዜ የሚገልጽ ነገር አለ እና ተማሪዎቹም ግቢውን ለቀው ወጥተዋል እየተባለ ነው። ምን ማለት ነው ይህ ትምህርት ለድሬዳዋ ዩኒቨርስቲ ተማሪዎች በሙሉ በሚል የተጻፈው ዩኒቨርሲቲያችን ሰኞ ታህሳስ ሀያ ሁለት ሺ አስራ ሁለት ዓመተ ምህረት ሊጀመር የነበረውን ትምህርት ባጋጠመን ወቅታዊ ችግር ምክንያት ዩኒቨርሲቲያችንን ትምህርት ማስቀጠል የሚያስችል ሁኔታ ለመኖር ተረድተናል። ስለሆነም የመማር ማስተማር ሂደቱ ላልተወሰነ ጊዜ እንዲቋረጥ ሴኔት ወስኗል። ሊከፈት ወይም ሊጀምር የነበረው ሴኔት ወስኗል ነው የሚለው ያው ተዘግተው ነበር የነበሩት። ስለሆነም ዩኒቨርሲቲው ከታህሳስ ሀያ ሁለት ሺ አስር ዓመተ ምህረት በኋላ ምንም አይነት አገልግሎት የማይሰጥ መሆኑን እየገለጽን የተማሪዎች የመልሶ መቀበያ ጊዜ ወደፊት በሚዲያ የሚገለጽ መሆኑን ወስነናል ነው የሚለው። እንግዲህ ተማሪዎቹ በብዛት መጥተዋል። ትምህርቱ ሊጀመር ነበር የነበረው። አሁን ግን ይሄ ልጅ እንደዛ ከሆነ በኋላ ይህን ማስታወቂያ ወጥተዋል። እንግዲህ ምን ያህል ኃላፊነት የተሰማው ማስታወቂያ ነው አይደለም፣ ሊያነጋግር ይችላል። በእኔ እምነት በአንድ በኩል መዘጋቱ ተገቢ ነው። ግን በዚህ መልኩ መዘጋት፣ ምንም አይነት አገልግሎት ከተባለ ምግብ የለም፣ ተማሪዎቹ መግባት አይችሉም። አዎ እንግዲህ አዲስ ስታንዳርድ ላይ እንዳየነው አንዱ አንዳንዶቹ ይሄ የአመታዊ በዓል የቅዱስ ገብርኤል እዛ በሰፊው ይከበራል እንደምታውቀው፣ የቁልቢ ገብርኤል። ብዙዎቹ ወደዛ የሄዱ ተማሪዎችም አሉ፣ አልተመለሱም። ምንም አይነት አገልግሎት አንሰጥም ሲባል እንግዲህ ከመቀሌ ወይም ከትግራይ የመጣ ተማሪ ይኖራል፣ ከጎንደር የመጣ ተማሪ ይኖራል፣ ከአሳይታ የመጣ ተማሪ ይኖራል። እነዛ ተማሪዎች ምንድን ነው የሚሆኑት? በተለይ ደግሞ አብዛኞቹ የዝቅተኛ ማህበረሰብ ልጆች እንደሚሆኑ የሚያጠያይቅ አይደለም እና እንዲህ አይነት ነገር ምንም አይገልግሎት አይነት አገልግሎት አንሰጥም ስትል እንግዲህ የምግብ አገልግሎትም የለም የመኝታ አገልግሎትም የለም። ጨረቃ ላይ ነው የሚወድቁት ማለት እነዚህ ሰዎች። ቢያንስ ቢያንስ ግን በዝርዝር ስላልተገለጸ ነው ይሄን የማነሳው ተማሪዎቹ የሚሄዱበትን የትራንስፖርት አገልግሎትም ይሁን የኪስ ገንዘብም ይሁን ሰጥቶ የሚሄዱበት ካልተደረገ ተመልሶ ልጆቹን ወደ አደጋ ማጋለጥ አይሆንም ወይ የሚለው አንዱ በደንብ ሊታይ የሚገባ ነው። መንግስት፣ በይፋ በመንግስት ሚዲያዎች እንዲህ አይነት ነገር መስማት መቼም ህልም ነው። እንዲህ አይነት ነገር አይሰማም። ጠቅላይ ሚኒስትሩ እኔ ፌስቡክ ስላላቸው ይህ አይነት በጣም አስደንጋጭ ሁኔታ ሲመጣ መጥተው ይጽፋሉ ብዬ ነበረ፣ ለገጠመው ሀዘን አዝናለሁ፣ ወዘተ የሚሉ ነገሮች ግን ያው ብልጽግና ላይ እንዲህ አይነት ነገር አይነሳም። ያ ቅድም የአማራ ክልል ተማሪዎችን የሚመለከትም ዜና ደርሶን ነበር እና ወደ አስራ ስድስት ሺህ የሚሆኑ ከተለያየ ቦታ ዩኒቨርሲቲ ውስጥ የነበሩ በኦሮሚያ ክልል በልዩ ልዩ ዩኒቨርሲቲዎች የነበሩ ወደ የቤተሰቦቻቸው ተመልሰዋል እና አሁን ወደ ዩኒቨርሲቲው ተመልሳችሁ ሂዱ እየተባሉ፣ አይ በፍጹም አናደርገውም፣ አደጋ አለ ህይወታችን ለከፍተኛ አደጋ በተጋለጠበት ሁኔታ አንሄድም ብለው የሲቪክ ማህበራትም የነሱን አቋም ደግፎ የአማራ ክልል መንግስት ባለስልጣናትን አነጋግሯል። እና ይሄ ሁሉ ተማሪ አሁን ትምህርት ላይ አይደለም ማለት ነው። ይሄ ምን የሀገሪቱን ሁኔታ በምን ደረጃ ላይ እንዳለ ያመለክታል? አዎ እንደው ይሄ ራሱን ችሎ ዝርዝር ውይይት ማድረግ የሚገባን ነገር ነው፣ በዜና ብቻ ሳይሆን ማለት ነው። አሁን ዩኒቨርሲቲዎቹ ያሉበት ሁኔታ ምንድን ነው ብለን ብንጠይቅ ኢቭን፣ እኛ ተማሪ በነበረን ሰዓት ካለው እንኳን ብናወዳደር፣ አንደኛ ፌዴራል ፖሊስ ገብቷል በሁሉም ዩኒቨርሲቲዎች። ይሄ ታይቶ በማይታወቅ ሁኔታ ትምህርት ቤቶች በፌዴራል ፖሊስ እንዲታጠሩ ነው የተደረገው። እንግዲህ ነገ ከነገ ወዲያ ደግሞ መከላከያም ይገባል ማለት ነው። አንድ። ሁለተኛ፣ ዊዝድሮዋል ፎርም መሙላት መብት ነው እንደምታውቀው። ማንም ተማሪ አልተመቸኝም ወይም ይሄ ዓመት ለእኔ ጥሩ አይደለም ብሎ ካሰበ ዊዝድሮዋል ፎርም ይሞላል። አሁን ግን በህግ ተከልክሏል ማንም ተማሪ ዊዝድሮዋል ፎርም መሙላት አይችልም ተብሎ የተከለከለበት ነው ሁለት ሶስተኛ የሰዓት እላፊ ታውጇል ብዙዎቹ ጋር ጠዋት በዚህ ሰዓት ትገባላችሁ ማታ በዚህ ሰዓት ከዚህ ሰዓት ውጪ ደጅ መታየት አይቻልም እንደዚህ የሚል የሰዓት እላፊም ታውጇል አሁን ያለ የነሳው የዚህ የብሔር ግጭቱ ምኑ ማዕከሉ እዛ ነው እየሆነ ያለው እና እነዚህን ሁሉ ደራርበ ስታይ በዩኒቨርሲቲ ምንድን ነው እየተካሄደ ያለው የታሪክ ትምህርት ላይ ያለውን ይሄ ሞዲሉ ላይ ያለውን ክርክርም አይታል። ትምህርቱ ቢጀመር ምንድን ነው የሚሆነው? የታሪክ መዛነፎች አሉ ነው የሚባለው። ይህም በዝርዝር ማየት ያስፈልጋል። ስለዚህ የዩኒቨርሲቲዎቹ ያሉበት አደጋ እጅግ በጣም በጣም አሳሳቢ ስለሆነ ቀጣዩ ደግሞ ምርጫ ከሆነ ኮንሲኩዌንሱ ምን ሊሆን እንደሚችል ስለሚታወቅ ባለፈው በአስተያየትም አንስተ እንደነበረው በኢትዮጵያ ውስጥ አሁን ባለው ተጨባጭ ሁኔታ ትምህርት ማካሄድ እጅግ በጣም ከባድ ተደርጎ ሊወሰድ የሚችል ነው ምናላቸው። አመሰግናለሁ ኤርሚያስ። ወደ ቀጣዮቹ ዜናዎች እናልፋለን። የተለያዩ የሲቪክ ማህበራት በኦሮሚያ ክልል ከሚገኙና ከሌሎች ዩኒቨርሲቲዎች ጋር በግፍ ተፈናቅለው ከመጡት ተማሪዎች ጎን እንደሚቆሙ አስታወቁ። ማህበራቱ መንግስት ተማሪዎቹ እያነሱት ላለው ጥያቄ አስቸኳይ መልስ ይስጥ ሲሉ ለኢትዮ 360 በሰጡት መረጃ አስታውቀዋል። በአማራ ተማሪዎች ማህበር የተመራውና የአማራ ወጣቶች ማህበር፣ የጊዮን አማራ ማህበር፣ ከፋኖና የተማሪዎች ተወካዮችን ያሰባሰበው ቡድን ወደ ባህር ዳር አቅንቶ ከክልሉ ከፍተኛ ባለስልጣናት ጋር መምከሩ ታውቋል። የቡድኑ አባላት በማህበሩ አስተባባሪነት የተሰበሰቡ መረጃዎችንና ከ15000 በላይ ተማሪዎችን ፊርማ የያዘውን ወረቀትም ለባለስልጣኑ ማቅረባቸው ነው የገለጹት። በዩኒቨርሲቲዎቹ የመማሪያዎች አካባቢ ምቹ ሁኔታ አለመኖሩንና በዩኒቨርስቲው በሕይወት ለመቆየታቸው ምንም አይነት ዋስትና አለመኖሩን ለባለስልጣናቱ አስረድተዋል። ባለስልጣናቱን ለማነጋገር የሄዱት የሲቪክ ማህበራቱ አመራሮች ተማሪዎች የሚያነሱት ጥያቄ የእነሱም ጥያቄ መሆኑንና ጥያቄያቸው ምላሽ እስኪያገኝ ድረስ ከጎናቸው እንደሚቆሙ በግልጽ መናገራቸውን ገልጸዋል። መንግስትም ይህን ጉዳይ ተመልክቶ ችግሮቹ በአስቸኳይ የሚፈቱበትን መንገድ እንዲያመቻች ማሳሰባቸውንም አስታውቀዋል። የሲቪክ ማህበራቱ ተወካዮች ሀሳባቸውን በዚህ መልኩ ያቅርቡ እንጂ ከባለስልጣናቱ የተሰጣቸው ምላሽ መንግስት ኮሚቴ አቋቁሞ ችግሩን ለመፍታት እየሰራ ነው የሚል ብቻ ነው። በየአካባቢያቸው ከተማሪዎቹ ጋር መክረው በየመጡበት ዩኒቨርሲቲ የመመለሱ ስራ እንደሚጀመርም ተገልጾላቸዋል። የአማራ ተማሪዎች ማህበር ይሄ ችግር ከመከሰቱ በፊት ዩኒቨርሲቲዎች በፌዴራል እንዲጠበቁ አሳስቦ እንደነበር ገልጸዋል። ነገር ግን ያ ባለመሆኑ ተማሪዎች ህይወታቸውን እስከ ማጣት የሚያደርስ መሰዋዕትነት እንዲከፍሉ አድርጓቸዋል ሲሉ በቁጭት ይናገራሉ። በዩኒቨርሲቲዎቹ አሁን ላይ የፌዴራል ኃይል ተመድቧል ቢባልም ይህ ኃይል ክንዱን የሚያሳየው ችግር በሚፈጥሩት ላይ ሳይሆን ጉዳት እየደረሰባቸው ባሉት ተማሪዎች ላይ ነው ይላሉ። እናም አሁን ባለስልጣናቱ ተማሪዎቹን አስገድዶ ወደ ነበሩበት በመመለስ ችግሩ ይፈታል ቢሉ፣ ማህበሩ ግን ችግር ያለባቸው ዩኒቨርሲቲዎች ተዘግተው በሌሎች ዩኒቨርሲቲዎች ይመደቡ በሚለው አቋሙ መጽናቱን ምንጮቻችን ገልጸዋል። የቀድሞው የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስኪያጅ በነበሩት ኢንጂነር አዜብ አስናቀ ላይ አቃቤ ህግ ክስ መስርቻለው ቢልም ተጠርጣሪዋ ስለመታሰራቸውም ሆነ ስላለመታሰራቸው ለመግለጽ አልችልም ማለቱ ብዙዎቹን እያነጋገረ ነው። ክሱ በኢንጂነር አዜብ ላይ የተመሰረተው በስልጣን ዘመናቸው በእሳቸው ቸልተኝነት ተግባራዊ ሳይሆኑ ከቀሩት ፕሮጀክቶች ጋር ተያይዞ ሳይሆን እንዳልቀረ የውስጥ ምንጮች ገልጸዋል። ኢንጂነር አዜብ አስናቀ በስልጣን ላይ በነበሩበት ወቅት በርካታ ፕሮጀክቶች ሳይሳኩ መቅረታቸውን ምንጮቹ ጠቁመዋል። በዋናነት ውጤታማ ባለመሆን በሚገለጸው በረጲ የኃይል ማመንጫ ፕሮጀክት ላይ ዋና ተጠያቂ ናቸው የሚባሉት ኢንጂነር አዜብ ከጅምሩ ሳይሳካ ለቀረው የመልከሰዲ ፕሮጀክትም የአንበሳውን ድርሻ የሚወስዱት እሳቸው ናቸው ሲሉ ምንጮች ለኢትዮ 360 ገልጸዋል። የመጣላቸው መመሪያ ሁሉ እንደ መጣ ተፈጻሚ በማድረግ ስማቸው የሚነሳው ኢንጂነሯ አምሳ ሜጋዋት ተርባይን በመትከል 185 ሜጋዋት ኃይል ማምረትን በእቅድ የያዘው የመልከሰዴ ፕሮጀክት የተተከለለት ተርባይን 25 ሜጋዋት ብቻ ነው ይላሉ። የሚያመነጨው ኃይል ተመሳሳይ ቢሆንም መንግስትን ግን ለተጨማሪ ወጪ ዳርጎታል በሚል ኢንጂነሯን የተጠያቂነት ደረጃቸውን ከፍ አድርጎታል ሲሉ ምንጮቹ ገልጸዋል። የመልከሰዴው ፕሮጀክት ሜቴክ ስምምነት ሳይፈርም በፊት አሮጌ ዕቃ በማስገባቱ ገና ሳይጀመር የተቋረጠ ፕሮጀክት መሆኑንም ጨምረው አስታውቀዋል። በእነዚህ ሁሉ ጉድለቶች የክሳቸው መጠን ዳጎስ ይላል የሚሉት ምንጮች፣ በ2010 ስልጣናቸውን የለቀቁት ኢንጂነር አዜብን ዝም ብሎ ቆይቶ አሁን ላይ ጥፋቶች ፈልጎ ክስ ሊመሰረትባቸው የቻለበት ጉዳይ ብዙዎችን አነጋግረዋል። ኢንጂነር አዜብን ከህዳሴው ግድብ የአምስት ቢሊየን ብር የደን ምንጣሮ ስምምነት ጋር ተያይዞ ክስ የመሰረተው አካል የሜቴክ ምክትል ዋና ዳይሬክተር የነበሩት ኮሎኔል ሙሉ ወልደ ገብርኤልን ጨምሮ ሌሎች ሃምሳ ሰዎችን በክስ መዝገቡ ማካተቱ ይታወሳል። አቃቤ ሕግ ክስ መስርቻለሁ ቢልም ተጠርጣሪዋ ስለመታሰራቸውም ሆነ ስላለመታሰራቸው ለመግለጽ አልችልም ማለቱ ብዙዎቹን እያነጋገረ ነው። በአዲስ አበባ ከተማ የእብድ ውሻ በሽታ እየተበራከተ መምጣቱ ተነገረ። ለበሽታው መከላከያ መድኃኒት በጤና ተቋማት እየቀረበ ባለመሆኑም የህብረተሰቡ ጤና አደጋ ላይ ወድቋል ተብሏል። በሽታው ዘጠና በመቶ ከውሻና አስር በመቶ ደግሞ የውሻ ዝርያ ካላቸው እንስሳት እንደሚመጣ የዘርፉ ባለሙያዎች ይናገራሉ። በአዲስ አበባ ባለቤት የሌላቸው ውሻዎች በብዛት እየተስተዋሉ መሆኑን ዘገባዎች እያመለከቱ ናቸው። በተለይ በከተማዋ ለመልሶ ማልማት በለቀቁ ቦታዎች ላይ ባለቤት የሌላቸው ውሻዎች መበራከታቸውን ነዋሪዎች ለፋና ዘጋቢ ገልጸዋል። በአዲስ አበባ በርካታ የህክምና መስጫዎች የእብድ ውሻ በሽታ መድኃኒት ባለመኖሩ ህክምናውን ለመስጠት እንደማይችሉ ነው የተነገረው። በኢትዮጵያ የህብረተሰብ ጤና ኢንስቲትዩት የቡድን አስተባባሪ አቶ እንዳልካቸው ግርማ በአሁኑ ወቅት በበሽታው ተይዞ የሚመጣው ሰውና የመድኃኒት አቅርቦቱ ተመጣጣኝ እንዳልሆነ ተናግረዋል። የኢትዮጵያ የመድኃኒት አቅርቦት ኤጀንሲ በበኩሉ ከውጭም ሆነ ከሀገር ውስጥ ከሚያቀርባቸው መድኃኒቶች ዝርዝር ውስጥ የእብድ ውሻ በሽታ መድኃኒት ከአንድ ዓመት በላይ አልተካተተም ብለዋል። መድኃኒቱ ጤና ጣቢያዎቹ በሚልኩት የመድኃኒት ዝርዝር ውስጥ ቢካተት መቅረብ ይችል እንደነበር የኤጀንሲው ህዝብ ግንኙነት ዳይሬክተር ወይዘሮ አድና በርሄ ገልጸዋል። በመጨረሻም በሶማሊያ ርዕሰ ከተማ ሞቃዲሾ በተፈጸመ የሽብር ጥቃት ከ76 በላይ ሰዎች መገደላቸው ተነገረ። የሟቾች ቁጥር ከዚህም በላይ ሊጨምር እንደሚችል ዘገባዎች አመልክተዋል። በርዕሰ ከተማዋ ሞቃዲሾ በርካታ ሰዎች በሚኖሩበት ስፍራ በተፈጸመው በዚሁ የቦምብ ጥቃት ከሟቾች በተጨማሪ በርካቶችም ቆስለዋል። ጥቃቱ የተፈጸመበት ቦታ ፍተሻ የሚደረግበትና ከግብር መክፈያ መቀበያ ስፍራ አቅራቢያ ነው ተብሏል። የተበጣጠሱ አስከሬኖች በየስፍራው ወድቆ መመልከታቸውን የአካባቢው እማኞች ለዜና ምንጮች ተናግረ